ልቦና ስጣቸውን በዚህ ሲያዩ በመኖራችን ብቻ የሚናደዱትን በመኖራችን ብቻ የሚናደዱትን ቦታቸው የተያዘኝ ይመስላቸዋል። አንተ ጠብቅልን መድኃኒት መድኃኒዓለም አንተ ጠብቅልን ያረት ሲያዩት አይናቸው ሲያየን ራሱ አይናቸው ደግሞ የሚለብሰው ምቀኛ፣ ሸረኛ፣ ተንኮለኛ አንተ ያዝልኝ

አብዴት ቲክቶክ አብዴት ሆነ እንግዲህ ሁለት ጊዜ አጥፍቼ እንትን ካረኩት አብዴት የማይሆንበት ምክንያት የለም። ሁለት ጊዜ አጥፍቼ ከድጋሚ ካወረድኩት አብዴት የሆነ የሚወረደው ግን ለምን እንደዚህ እንደሚሆን አላውቅም። ምስል ነው እዛ ክትቶቆጣለ

ዋይፋይ ዋን እንዲህ ስትነካው አይበራም። ዋይፋይ እንዲህ ስትነካው አይበራም። እንትን አለ፣ በጣም ብዙ ነገር ስላለ እሱ ሊሆን ይችላል ብላ ደላለቀች ማለት ነው። ብዙ ነገር ደላለቀች። ከዛ ብታዩ አሁንም አይሰራም። እኔም ደግሞ ሞከርኩኝ። በጣም አስቸኮይ ጉዳይ ስለነበረ እሷም ቸኩላ ነበር። በፀሐይ ወደ ሰሚ ዲዛይኖች ሀያ ድራም ተከፈለ። ምንም አልሰራ ወይ እዚያው አልሞከረላት። በዋይፋይ ተመልሶ መጣ ስቱ ማለት ነው። እኔም ከዚህ በፊት እዚች ጋር ስፒከሯ በመርፌ ነታ ካፍ ብሎ ሀያ ብር አስከፍሎኛል። እዛ ቤት በስህተት ነው መሄድኩ እና እዛ ቤት የሄድኩበት ምክንያት እዛ ቤት የምናውቃቸው መልካም ሰዎች አሉ። መልካም ሶሪያዎች ናቸው። ትንሽ ነገር ራሱ አይቀበሉም። አሁን እዚህ ጋ ቻርጅ እምቢ ብሎ ቢሄድ በቻርጁ ሊሰሩለት አይቀበሉም። እና እኔ መጀመሪያ የነሱ መስሉ ነው እዛ ቤት ይሄዱ ቻርጅ ያሰራለን ቻርጁ አሰራለን እና ቻርጅ ሰራ ላይ ድምፁም ደግሞ በስፒከር ላይ ካላረቆት ስለማይሰራ ብዬ ሄ ከዚህ በፊት ኢትዮጵያ ያለሁም ድምጿ ሲችጋ ነውም ስፒከሯ በመርፌ አቧራ ደፍናት ነው ብለን ጠጥጠጥ አድርገን በፍ ብለን አስተካክለነዋል እና ሰርቷል። ከጎደኛዬ ይሄ ጋ ማለት ነው። ከዚ በኋላ ድምፅ በደንብ መስማት ጀምሬ ነበረ። አሁን ረመዳን ላይ ነው በጣም ብይ ስለሆን እሱንም እንድማረግ አልችልም። ችግር ችግር የሚሄድ ቻርጁ ስለአለ ነው። ለዚህኛው ለድምፁ ችግር የለም ስፒከር ላይ ስለማደርገው ችግር የለውም። እና ሄድኩ እኔ ነው እንዳረኩት በፊት እናካካ ከዛ እንትና ለሄቺ ምን እንዳረጋለኝ ይሄ ዘራሉ ሰጥ ከዛ ስመጣ አይሳ እኔ ቻርጁ እምቢ ያለ ስልኬ ቻርጅ መቀበል እምቢ ያለ ነው መስ ለካ ቻርጅ እየተበላሸው ከዛ በቃ ድጋሚ በማክስቱ ንጽህና ተመስተን ሌላ ቦታ ሄደን ቻርጅ ነው። ስልኩ ይሄኛው መቀበል አቅቶት ሳይሆን እኔ አለ መቀበል አቅቶት እንደዚህ ዋይፋይ በፀሐይ በጠራራ ፀሐይ ኮና ምሳ ኃይለኛ ፀሐይ ነው እ ያለች ነው ተነስታ ሄደች ሰራ ብሎ ሰጣት ሰራ ብሎ ሲሰጣት እሺ ዋይፋይ ይዛውጋ ሞክርልኝ ይ ማለት ነበረባት አላልችም በቃ ብላ ዳታው አልተበላሸ እሱ ዳታው መስራት ነው በቃ የሆነ የሆነ የሚግባባ አይነት ነገር አይደለም እና ፊቱ የሆነ የገበያ ፊት የለውም ተመልሳ ስትመጣ ስትሞክሮ አልሰራም። ከዛ ጀማ የይዘነው ሄድን እና አንድ ቀን ሞከረው። ከዛ አንድ ቀን ይፈልጋል ይደር እና ነገ እሰራዋለሁ አለ። እሺ ያለው እና ልክ በቃ በሳስተን ምናምን ከታች እንዲወረድን ስልክ ደወለ እና ምን እንደሚያ ያለው ስንት ብር ስልሳ ሚስ ብር ከታች ነገር መቀየር አለበት የሚያስተላልፈው መንገዱ ነው ተበልክሷል፣ ነገር አለ እሺ ያለው ተሰር ሄጄ፣ በሁለተኛው ቀን ሄጄ ስልሳ መስሎኝ ከፍዬ ይዤ መጣ። አንዱ ወጣዊ ሚሰራ ማስበቱ እንደዚህ አለ። ስለዚህ ሚል ስልኬን ነው ብሰጣቸው እነሱ ጋር ሲሄድ ስለሚከፈት ይሰራል እኮ ግን አንዳንዴ አይከፍትም። በቃ እንደንዴ ይኸው አሁን እንደዚህ ይዜዋለ